ተመልሰናል። አድማጮቻችን አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ነው የምትገኙት። ሌላኛውን ጉዳይ እንመልከት። ሊዮን ከማንቸስተር ዩናይትድ ዛሬ ምሽት በኤሮፓ ሊግ የሚደረግ የሩብ ፍጻሜ ጨዋታ ነው። ይህንን ጉዳይ እንመልከተው። ለዩናይትድ በዚህ ውድድር አመት ሲዝኑን የሚያድንበት ብቸኛው ጨዋታ ነው፣ ግን ደግሞ ቀላል ጨዋታ አይሆንለትም። ለዩናይትድ እንመልከተው። አዎ ልክ ነው። በስታድ ግሩፓማ በሚባለው ስቴዲየም ነው የሚደረገው። ለመጨረሻ ጊዜ ከተገናኙ አስራ ሰባት አመት ሆኗቸዋል፣ ኦሎምፒክ ሊዮን እና ማንቸስተር ዩናይትድ። ያኔ ክርስቲያኖ ሮናልዶ ለማንቸስተር ዩናይትድ፣ ካሪም ቤንዜማ ለሊዮን ነበር ጎል ያስቆጠሩ። በኋላ ሁለቱ ዘጠኝ አመት አብረው በሪያል ማድሪድ ብዙ ስኬት ነበራቸው፣ የሚገርም መጣመርም ነበራቸው። ምን ያህል ረጅም ጊዜ ግን እንደሆነ የሚያሳይ ነው እና አሁን ማንቸስተር ዩናይትድ ምሳ እንዳነሳሹ ይሄ የውድድር ዘመን በፕሪሚየር ሊጉ መጥፎ አመት ነው ልክ እንደ ባለፈውም አመት በኤፍ ኤ ካፕ አይነቱ ውድድር ትንሽ እንኳ ለመጽናናት የሚሆን ስኬት አላገኘም። ምክንያቱም ከፌ ካፕም ያው ከሊግ ካፕም በጊዜ ስለሆነ የወጣው። ግን እንደው የውድድር ዘመኑ ማዳኛ ብቻ ሳይሆን ትልቅ የፋይናንስ ጥቅምም ያለው ነው፣ በተለይ ማንቸስተር ዩናይትድ አሁን በዚህ ጊዜ ከፍተኛ የገንዘብ ኢንጄክሽን የሚፈልግበት ቡድኑ እንደገና መገንባት ያለበት የስቴዲየም ግንባታ ትልም ያለው ክለብ ነው ማንቸስተር ዩናይትድ። ስለዚህ ቻምፒየንስ ሊግ በጣም አስፈላጊ ነው በጣም አስፈላጊ ነው። የቻምፒየንስ ሊግ ብቸኛው መሄጃ ግን ዩሮፓ ሊግ ነው። ያው በፕሪምየር ሊግ ከበቀደም የማንቸስተር ደርቢ በኋላ አሁንም አስራ ሶስተኛ ላይ ነው ያለው አሰልጣኙም በሁሉም መንገድ ነው መሻሻል ያለብን። በየትኛው በኩል ነው መሻሻል ያለባችሁ ምኑ ጋ ተብሎ ሲጠይቅ በሁሉም በኤቭሪዌር ብሎ ነው የመለሰው። ስለዚህ ያ የግንባታውን መጠን ይጠብቃል ያሳያል። ቻምፒየንስ ሊግ መሳተፍ ብቻውን ደግሞ አሁን በዚህ አመት ዩኤፋ የጀመረው አዲሱ ፎርማት ከሌሎቹም አመታት የበለጠ ገንዘብ ያስገኛል በትንሹ መቶ ሚሊዮን ያገኛል ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ በማለፍ ስለዚህ ጉዳዩ የስፖርት ስኬት ብቻ ሳይሆን ትልቅ የፋይናንስ ጥቅም ነው በተለይ ዩናይትድ አሁን ብዙ ዲስከስ የሚደረገው ነገር የወቅቱ የማንቸስተር ዩናይትድ የፋይናንስም ሁኔታ ነው አሰልጣኙ በጣም በጥድፊያ ቡድኑን መገንባት አለብን ለዚህ ነው ይህንን የውድድር ዘመን እንደው እንደ አሳልፎ እንደ መስጠት አይነት ለዚህኛው ለእኛ ኤክስፐሪመንት ስንል ብዙ ውጤቶች አሳልፈን ሰጠናል ምናልባት ለተጫዋቾቹ ካራክተሪስቲክስ የበለጠ ሌላ ሲስተም መጠቀም ይቻል ይሆናል ግን ረጅም ጊዜ የሚያስኬደን ይሄኛው ነው ብለን ስላመንን እዛ ላይ ነው ያተኮር ነው። ግን ጥድፊያ ውስጥን ያለ ነው ቶሎ ቡድኑን መመለስ አለብን፣ ምክንያቱም ማንቸስተር ዩናይትድ ያለበት ሁኔታ የሚያጣደፍ ነው። ወያር እነራሽ ብሎ ነው የተናገረው። ሊዮን ልክ እንደ ማንቸስተር ናይትድ ሁሉ ገንዘብ በጣም ያስፈልገዋል። ለምን እንደምታውቂው ይሄ ዲጄንሲ የሚባለው የፈረንሳይ ክለቦችን የገንዘብ አወጣት የሚቆጣጠር ተቋም አለ እና ጆን ቴክስተር የሚባሉት እኚህ አሜሪካዊ ባለሀብት እንግሊዝ ውስጥም በአንድ ክለብ ውስጥ ድርሻ አላቸው። ሌሎች ክለቦች እንደ ሞሊምቢክ አይነት ክለቦችም የእሳቸው ኔትወርክ ውስጥ ያሉ ናቸው እና ብዙ እዳ አለበት አሁን ከጆን ሚሼል ወላስ ከገዙት በኋላ እና ይህንን ሀምሳ ሚሊዮን ዩሮ እዳ በዚህኛው አመት መጨረሻ እንትን ካላላችሁ ትወርዳላችሁ ብሏቸዋል። ደግሞ ይወርዳሉ። ቦርዶ እኮ ወደ ናሽናል ሊግ ነው የወረዱ በጀራርድ ሎፔዝ ምክንያት። በእርግጥ ከማንቸስተር ዩናይትድ የሚለየው ከዩናይትድ የሚለየው በሀገር ውስጥ ውድድር የቻምፒየንስ ሊግ ቦታ ሊያገኝ የሚችልበት እድል አለ። አሁን አምስተኛ ነው፣ በፈረንሳይ አምስተኛ ነው። እያሸነፈም ነው ሰሞኑ። በቀደም አሌክዛንደር ላካዜት እና ራያን ሼርኪ ባስቆጠሯቸው ጎሎቹ ሊልን አሸንፈዋል። ስለዚህ በሀገር ውስጥ ውድድር አሁን ባላቸው ፎርመም ካለፉት አስር ጨዋታዎች ስምንቱን አሸንፈዋል። ደህና ሁኔታ ላይ ነው ያለው። ነገር ግን ማሸነፍና ይህንን ወደ ታችኛው ዲቪዚዮን እንዳይወርዱ ሊታደጋቸው የሚችል የገንዘብ አቅም ማግኘት አለባቸው። ቻምፒዮንስ ሊግ የሚሳተፉ ከሆነ ቅድም እንዳነሳሁት ሪዋርዱ ከፍተኛ ነው። አሁን ስምንት ጨዋታ ነው በአንድ ሊግ ብቻ የምታደርጊው እኮ ሁለት ተጨማሪ ጨዋታ እንደገላ እያንዳንዱ ድል የሚከፈለው ገንዘብ ሁሉ ከፍተኛ ስለሆነ ለገንዘቡና ለክለቦቹ ቀጣይ ህልውና ሲባል ይሄ ውድድር በጣም ያስፈልጋል። ሊዮን ራሱ ለአምስት ለስድስት ዓመት ሻምፒዮንስ ሊግ ሲጫወት አላየ ነው። እንግዲህ እኛ ኳስ ማየት በጀመርንበት ጊዜ የፈረንሳይ ዶሚናንቱ ቡድን ሊዮን የነበሩ ሰባት ዓመት በተከታታይ ያሸነፈ ጊዜ ማለት ነው። ነ ጁኒኒዮ ነ ክሪስ ነ ማሉዳ ነ አቢዳል ነ ማይክል ኤሲየን ነ ማማዱ ዲያራ ምናምን የነበሩበት ሱሊቫን ቬልቶርድ አይነት ትልልቅ ተጫዋቾች የነበሩት ቡድን ነው። ያ ቡድን ያ ክለብ አሁን እንደዛ አይደለም። የፔዥ መምጣት በተለይ አጠቃላይ የሊዮን ሁኔታ ነው የቀየረው ስለዚህ ለሁለቱም ቡድኖች በጣም አስፈላጊ ነው በጣም አስፈላጊ ነው። በሁለቱም ቡድኖች በኩል በጣም ግሩም ብቃት ላይ ያሉ በዚህ ውድድርም በአጠቃላይ በሲዝኑ ውስጥ ያሉ ተጫዋቾች አሉ። አንደኛው ብሩኖ ፈርናንዴሽ ነው። በቀደም ከማንቸስተር ሲቲ ጋር በተደረገው የማንኩኒያን ደርቢም በጨዋታው ላይ ልዩነት የሚፈጥረው የዩናይትድ ተጫዋች ሱ መሆኑን አስራ ስድስት ጎል አስቆጥሯል። ከሱ ቀጥሎ ብዙ ጎል ያስቆጠረው ተጫዋች በእጥፍ ያነሰ ያስቆጠረው ስምንት ነው ዚህ ውድድር ላይ ያለው ታሪክ ያስደንቃል። ዩሮፓ ሊግ ተብሎ መደረግ ከጀመረበት ጊዜ ወዲህ እንደ ብሩኖ ፈርናንዴዝ ብዙ ጎሎች ላይ የተሳተፈ ተጫዋች የለም። ወቅታዊ አቋሙን በጣም ያስደንቃል። ባለፈውም ሪያል ሶሴዳድን አሸንፈው ሲያልፉ አምስት ለሁለት ነው ድምር ውጤት አሸንፈው ሲያልፉ፣ በእነዚህ ጨዋታዎች ላይ በጣም አስደናቂ ነበር። ግን በአጠቃላይ በሲዝኑ ላይ ዩናይትድ ስካውንት ድረስ በዚህ ውድድር አልተሸነፈም። ሁልጊዜም ልዩነት ፈጣሪ የነበረው እሱ ነው። በሊዮን በኩል ይሄ የውድድር ዘመን የመጨረሻ ይመስለኛል። ለሱ ራያን ሼርኪ የምር ያደገው አሁን እኔ ከ15 ዓመቱ ጀምሮ ነው የሚታወቅ የነበረው። የሊዮን ደጋፊዎች ሁሌም በሊዮን የእድሜ እርከን ቡድኖች ውስጥ በነበረው ስኬት ምክንያትና የሊዮን አካዳሚው በጣም ፌመስ ነው፣ ብዙ ትልልቅ ተጫዋቾች ያወጣ ነው። ከዛ ጊዜ ጀምሮ ይጠበቅ ነበር። ወጥ ተጫዋች ግን አይደለም። አሁን ባለፈው ወደ ቦሩሲያ ዶርትሙንድ ሊሄድ ነበር ሲባል ነበር። ከዶርትሙንድም ወደ ተሻለ ክለብ መሄድ ይችላል። ተጫዋቹ ያለው ክህሎት እንደዛ ነው። ስምንት አሲስቶች አሉት በዚህ ውድድር ዘመን በዩሮፓ ሊግ ብቻ። ስለዚህ ለፓትሪክ ዶርጉ በቀኝ በኩል ከጀመረ በግራ በኩልም ከጀመረ፣ ሁለት ሶስት አራት ቦታዎች ላይ መጫወት የሚችል ከላካዜት ጋር ያለው ጥምረት በጣም ግሩም ነው። አሁን ደግሞ ኤርነስት ኑዋማ የሚባል ተጫዋች አላቸው። እንደሱ ፍሬያማ አይደለም በእርግጥ ግን እሱ በቀደም የኤሲኤል ጉዳት ስለገጠመው የበለጠ ሼርኪን ይፈልጉታል። ዛሬ ማሊክ ፎፋና አይሰለፍም እየተባለ ነው። ስለዚህ ሼርኪ በጣም አስፈላጊ ተጫዋች ነው። ሁለት ፖርቱጋሊያን አሰልጣኞች የሚያደርጉት ጨዋታ ነው። ፓውሎ ፎንሴካና ሩበን አሞሪ ፎንሴካ ያው በሊገ ጨዋታዎች ስለተቀጣ እስከ ህዳር ድረስ ቤንች ላይ መቀመጥ አይችልም። በቴክኒክ ስፍራው ላይ ቡድኑን አይመራም። ይሄ ቅጣት ግን በዩኤፋ ውድድሮች ላይ ጥቅም ላይ ስለማይውል ዛሬ እናየዋለን። በቴክኒክ ስፍራው ላይ በግሩፓማ ሆኖ ያኔ ሲጫወቱ ስታድ ጄርላ የሚባል ነበር ስታዲየማቸው። አሁን ወደ ግሩፓማ መጥተው በጣም ዘመናዊ ስታዲየም ነው። ግን ከጨዋታው በፊት የጨዋታውን መንፈስ የሚያጋግል ደግሞ የቃላት ጦርነት በኒማኒያ ማቲች እና በአንድሬ ኦናና መካከል ተነስቷል። በቀደም አንድሬ ኦናና ከጨዋታው አስቀድሞ በጣም የተሻልን ከሊዮን አለ በጣም የተሻልን ነን ሚል አስተያየት መስጠቱ ግን በኒማኒያ ማቲች አልተወደድም። ማቲች አምስት ዓመት በማንቸስተር ናይትድ ተጫውቷል እና ፕሬስ ኮንፈረንስ ላይ በማንቸስተር ዩናይትድ ታሪክ በማንቸስተር ዩናይትድ ሞደርን ታሪክ መጥፎ ግብ ጠባቂ ይሄ ማለቱ ያስገርመኛል። ስታቲስቲካሊ ስፒኪንግ መጥፎ ግብ ጠባቂ እሱ ነው። እና የራሱን ብቃት ማሻሻል ላይ ትቶ ከሊዮን እንበልጣለን ምናምን ብሎ እንዴት የሌላን ክለብ ክብር ዝቅ ያደርጋል? ይህንን ደህያ ወይ ሽማይክል ወይም ቫንደርሳር ቢሉት እሺ፣ ኦናና ብሎ አስተያየት ሰጠ እና በኋላ ኦናና በትዊተሩ ላይ ወጥቶ እኔ የትኛውንም ሌላ ክለብ ክብር ዝቅ አላደርግም ነገ ከባድ ጨዋታ እንደሚሆን አውቃለሁ ትላንትና ነው እንግዲህ ጻፈው ግን አንዳንድ ተጫዋቾች አሉ ከዚህ በአለም ምርጡ ከሆነው ክለብ ከዘ ግሬተስት ክለብ ኢን ዘ ወርልድ ጋር ሆነው ዋንጫ ያላነሱ አንዳንድ ተጫዋቾች አሉ አለ የሚለው ማቲችን ማቲች በቼልሲ አሸንፏል ብዙ ዋንጫዎች፣ ግን በማንቸስተር ዩናይትድ ዋንጫ አላሸነፈም። አምስት ዓመት ቢቆይም ኢሮፓ ሊግ ፍጻሜ ደርሷል፣ ኤፌ ካፕ ፍጻሜ ደርሷል። በሁለቱም ፍጻሜዎች አንዴ በቼልሲ አንዴ በቪያሪያል ተሸንፈዋል። እና የቃላት መወራወሩ ደግሞ ተጨማሪ የሆነ የሆነ ሙቀት ፈጥሯል እዚህ ጨዋታ ላይ። በፎርም ሊሆን የተሻለ ነው፣ በሀገር ውስጥ ውድድር ማለት ነው። ካለፉት አምስት ስድስት ጨዋታዎች አምስቱን አሸንፏል። ቀጥታ ወደ አውሮፓ ውድድር ለመሳተፍም እድላሉ በማንቸስተር ዩናይትድ በኩል በነገራችን ላይ ጨዋታ አንድ የሚጠቀስ ታሪክ አለው። ፈርጉሰን ካሪም ቤንዜማን ማስፈረም ይፈልጉ ነበር ያ እና የሚገርም ጎል አስቆጥሮ አላምፔራ የሚባሉ አሰልጣኝ ነበሩ። በኋላ ወደ እንግሊዝ መጥተው ፖርትስ መዝን ያሰለጠኑ ማሰልጠን ሲጀምሩ በኖንሲ የቬንገር ምክትል ሆነው የጀመሩ ሰው ናቸው እና አንድ አሁን ድረስ ብታየው በጣም የሚገርም ጎል መጀመሪያ ኳሱን በፍራንሷ ክሌርክ የሚባል ተጫዋች ነው እሱ ነው የሰጠው። በቀኝ እግሩ ኳሱን አቆመ፣ ወደ ግራ ወሰደው፣ ከዛ መልሶ ሁለቱን ሪዮ ፈርዲናንድ ቬስ ብራውን እና ኒማኒያ ቪዲች ያሉበት ማንቸስተር ዩናይትድ የሚገርም ጎል ነበር ያስቆጠረው ዛ ጨዋታ ላይ እና አሌክስ ፈርጉሰን ያኔ ጀራርድ ሁሊ የሊዮን አማካሪ ስለነበር ይህን ልጅ በጣም ማስፈረም ይፈልጋል። ወደ ማንቸስተር ዩናይትድ መውሰድ ፈልጋል። ረጅም ጊዜ ተከታትለውታል። ሰር አሌክስ ከዛ በስታድ ደ ጄርላንድ ተከታትለው ሄደው ለከሪም ቤንዜማ የማንቸስተር ዩናይትድን መለያ አቀበሉት። መጨረሻ ላይ አልተሳካም። ያው ወደ ሪያል ማድሪድ ነው ሄደው፣ ግን በጣም የሚያደንቁት ተጫዋች ነው። ረጅም ጊዜ የተከታተሉት ተጫዋች ነው። ፓትሪስ ኤቭራ ከዛ ጨዋታ በኋላ አደገኛ ነው ይሄ ተጫዋች እና መንቃት አለባችሁ ብሏቸው ነበር። ግን ጎል አስቆጠረ። አንድ ለአንድ አለቀ። ኦልድ ትራፎርድ ላይ ዩናይትድ አንድ ለዜሮ አሸንፎ ያው በሁለት ለአንድ ውጤት አልፏል። ቻምፒየንስ ሊግ ነበር ያን ጊዜ ሶ፣ ይሄ ታሪክም ይታወሳል። ቤንዜማ ዩናይትድንና ሊዮንን በዚህ መንገድ ያስተሳሰራል። ያው እንደሚታወቀው በኋላ ከሮናልዶ ጋር አብሮ ሪያል ማድሪድ ውስጥ ተጫውቷል። በቡድን ውስጥ ግን በማንቸስተር ዩናይትድ ውስጥ አንዳንድ የሚታዩ የመሻሻል ምልክቶች አሉ። በቀደም ከ ሲቲ ጋር ከተጫወቱ በኋላ እንግዲህ አሁን ከሲቲ እና ከኖቲንገም ፎረስት ጋር ተጫወት፣ አንድ ነጥብ ብቻ ነው ያገኘው ሰው። ሶ በውጤት አልተሻሻለም፣ አምስት ነጥብ ጥሏል ማለት ነው። ግን ጨዋታው ለምሳሌ ሀያኛው ሀያ ደቂቃ ሲቀረው ምናምን ጨዋታውን የሚያሸንፍ ይመስል የነበረው ቡድን ማንቸስተር ዩናይትድ ነው። ላይክሊ ዊነር ይመስል የነበረው ማንቸስተር ዩናይትድ ነው። መጠነኛ መሻሻል አለ። የውጤት መሻሻል ሳይሆን የአሰልጣኙን ፓተርን መረዳት የሚመስል ሊያደርግ የሚሞክረውን ነገር በግርድፍ እንደ መረዳት አይነት ነገር የሆኑ የፓተርን መሻሻሎች እዛ ኖቲንገም ፎረስት ጨዋታ ላይ ሁለቱ ጨዋቶች በባህርያቸው የተለያዩ ቢሆኑም ጥቂት የስትራክቸራል መሻሻል ማለት ይቻላል። ያለ እነዚህ ያለ አዳዲስ ተጫዋቾች ምን ያህል ይሆናል አላውቅም። ግን በቅርብ ጊዜ በውጤት ካየሸው ጠንካር ካሉ ቡድኖች ጋር ከአርስናል፣ ከሲቲ እና ኤቨርተን ሞዊስ ከመጡ በኋላ ከእነዚህ ቡድኖች ጋር ባደረጋቸው ጨዋታ አቻ ነው የተለያዩ፣ አቻ ነው፣ ሶስቱም ጨዋታ ኦኬ አላሸነፈም። መውረዳቸው ከማይቀሩ ቡድኖች ጋር ተጫውቷል ያለፉትን ስድስት ጨዋታዎች ብቻ በወስድ ከኤፕስዊችና ሌስተር ጋር አሸንፏል አንደኛውን ተሸንፏል በፎረስት ሶ ውጤቱን ዝም ብለሽ ካየሹ እንዲያሸንፍ የምንጠብቃቸውን ጨዋታዎች አሸንፏል ግን ባሩ ከፍ ሲል ይቸገራል ደረጃው ከፍ ሲል ይቸገራል ስለ ውጤት ግን አይደለም ማወራ ያለሁት ጉዳዩ የውጤት ጉዳይ አይደለም እነዚህ በቃ ዩናይትድ እንዲያሸንፋቸው የምንጠብቃቸው ቡድኖች ናቸው ግን ባለፈው የፎረስት ጨዋታ በፐርፎርማንስ ደረጃ አንድ ለዜሮ የተሸነፉበት ጨዋታ በፐርፎርማንስ ደረጃ ጥሩ ነበር። የሲቲው ጨዋታ ጨዋታው በአጠቃላይ አሰልሺ ቢሆንም ግን መጠነኛ መነቃቃት የሚመስል ነገር አለው። ዩሮፓ ሊግ ላይ ግን ጥሩ ነው። እስካሁን ድረስ ብቸኛው መሰለኝ ያልተሸነፈው ቡድን እና ግን አሰልጣኙ ይህንን ጨዋታ እንዴት ነው አፕሮች የሚያደርገው የሚለው ግን ወሳኝ ነው። ምክንያቱም ብሩኖ ፈርናንዴዝ ለምሳሌ በተለያዩ ጨዋታዎች ላይ የተለያዩ ሚናዎችን ነው የ አንዲ አስር ቁጥር አንዴ ከሁለቱ ስድስት ቁጥሮች አንደኛው ይሆናል አሁን ዛሬ ምንድ ነው የሚያደርጉት የሊዮንን አደገኛ ማጥቃት ለመቆጣጠር ሲሉ ልክ እንደ በቀደሙ ካሴሚሮንና ውጋርቴን አንድ ላይ ያጫውታሉ ወይስ ያው ካሴሚሮ መሰለፉ ስለማይቀር ማለት ነው በቅርብ ጥሩ እየተጫወተ ነው ደግሞ ይሄ ውድድር ለሱ ፍጥነት ይሆናል ፔሱ ለሱ አይነት ተጫዋች ይሆናል አንድ ላይ ሁለቱን የሚያደርጉት ከሆነ ብሩኖ ፈርናንዴዝን ወደኋላ መሳብ አለባቸው ዚርክዜን ከሁለቱ አስር ቁጥሮች ከጋር ናቸው ጋር ማጣመር አለባቸው ማለት ነው። ማውንት ድንገት ሰርፕራይዝ አድርገው ካልተሰለፈ በስተቀር፣ ግን ደግሞ አይ ሊዮን ሜዳ ላይ ዶሚኔት አድርገን ማሸነፍ ነው ያለብን፣ ደግሞ ካሉ ብሩኖን ወደ ኋላ መሳብ አለባቸው እና በአንድ ፒቮት መጫወት አለባቸው ማለት ነው። አይ ቲንክ ትልቁ ታክቲካዊ ጥያቄ እሱ ነው የሚሆነው፣ ብሩኖ የቱጋ ይጫወት የሚለው የተለያዩ ቦታዎች ላይ ስለሚጫወት። አሁን በቀደም የሲቲ ጨዋታ ላይ ሲቲን የበለጠ ኮንቴን ማድረግ ስለፈለጉ ሁለቱን ዲስትሮየሮች አንድ ላይ ነው የተጠቀሙት። በቀደም ብዙ ዲፌንሲቭ ማይንደር ተጫዋች ነበር ብለው ለዛ ነው። እሱ አንድ በጣም አስፈላጊ ነገር ነው፣ ግን ለማንቸስተር ዩናይትድ በፋይናንሱ በኩል በተለይ በዛው ልክ ለሊዮንም በጣም በጣም ወሳኝ ጨዋታ ነው። እንደምታቂው ባለፈው አመት ብቻ መቶ አስራ ሶስት ሚሊዮን ፓውንድ ከስሯል ዩናይትድ። የፔሰር ቅጣት ሊጠብቀው ይችላል። ቻምፒየንስ ሊግ ላይ በመሳተፉ ብቻ ጨዋታ ሳያደርግ ሜሪት ፔመንት በሚባለው ብቻ አርባ ሚሊዮን ነው የሚያገኙ። ከእያንዳንዱ ድል ሶስት ነጥብ አንድ ሚሊዮን ፓውንድ ነው የሚገኙ። ይህንን ውድድር በማሸነፍ ዩሮፓ ሊግ በማሸነፍም ዘንድሮ አምና 18 ነበር፣ አታላንታ ያገኙ። ዘንድሮ 27 ነው የሚገኙ። ስለዚህ በዚህ ውድድር ድል በማድረግ የሚገኘው ገንዘብ ቀላል አይደለም። ግን ከሁሉ በላይ የቻምፒየንስ ሊግ መሸጋገሪያ ነው። አዎ፣ ካቮድ ኮመርሻል አጋራችሁ ነው። እስካሁን ድረስ ዘልቋል። አድማቻቸው የነበረን ቆይታ ምሄንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ፌም ጽናም ስነጥባ አንድ ወደ እናንተ መልሳቸውን ይቀጥላሉ። መልካም ጊዜ ነላችሁ።